ሰላም፣ ሰላም፣ ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ፣ እንደምናላችሁልኝ። እንግዲህ ዛሬም እንደተለመደው በጣም አስገራሚ የሆኑ ዓለም አቀፍ መረጃዎችን እየሰማን ነው የምንገኘው። የኢራን መንግስት ምናልባትም ቀጣይ ከእስራኤል ጋር ከዚህ በፊት ተጀምሮት እንግዲህ በብዙ መልኩ ጦርነቱ ብዙ ውድመት አምጥቶት በሰላም ሂደት ለመቋጨት ተደርጎ በተለይም ደግሞ በኒውክሌር ጦር መሳሪያ ማብላላት ፍላጎቷ ላይ በተመለከተ ዲል ለማድረግ እየተደረገው የነበረው የተኩስ አቁም ስምምነት ረጅም ዘቅልቋል፣ እንደምታውቁት በእስራኤልና በኢራን መካከል። አሁን ግን እየሰማን ያለነው ነው እስራኤል ምናልባት በከፍተኛ ደረጃ ዝግጅት ላይ ነው እንዳለች እየተነገረ የሚገኘው ኢራን እንደዚሁ ወደዚህ ጦርነት ተመልሰው ሊገቡ ይችላሉ ተብሎ ሰሞኑን ኦልሞስት በነዚህ ሁለት ቀናት አንድ ቀን ውስጥ ከፍተኛ ዝግጅት እያደረገ እንዳለ ሰምተናል። ይሄ ምክንያቱ ደግሞ የተባበሩት መንግስታት ዳግም ከዚህ በፊት የነበረን ማዕቀብ መልሶ መቀስቀሱ ነው። ይህም ጉዳይ ደግሞ በአካባቢው ላይ መልሶ ሰላም እንዳይሰፍን ለማድረግ እየተሰራ ያለ ስራ እንደሆነ እየተነገረ ይገኛል። በዚህ ዙሪያ ላይ መጠነኛ ቆይታ አደርግላቸዋለሁ። ሌላኛው እንግዲህ ወደ ኢትዮጵያና ወደ ጎረቤት ሀገር ኤርትራ ስንመለስ በጣም የሚገርም ነገር ነው የተሰማው። ጥሩ እምርታ ይመስላል። ሰሞኑን በአሜሪካን ሀገር የደረገ አጠቃላይ የተባበሩት መንግስታት ጠቅላላ ጉባኤ ጀነራል አሰምብሊ በኒውዮርክ እንዳለ ይታወቃል። በዛ እንግዲህ በኤርትራው ከፍተኛ ባለስልጣን ኦስማን ሳሌህ የአሜሪካውን የምስራቅ አፍሪካን ጉዳይ በተመለከተ ለፕሬዚዳንት ትራምፕ የሚሰሩላቸውን ማሳድ ፋሬስ ባውሎስ ይባላሉ። ከሳቸው ጋር ተገናኝተው እንዳወሩ እየተነገረ ይገኛል። በዚህ በጀነራል አሰምብሊው ላይ እንግዲህ በደንብ በግልጽ እንደተነገረው በአሜሪካና በኤርትራ መካከል ሚችዋል ኢንትረስትን በተመለከተም አውርተዋል። ኢኮኖሚክ ዲቨሎፕመንት ወይም ልማትን የተመለከተም እንዲሁም ሴኪዩሪቲ በአካባቢ ላይ ያለ ሪጅናል ስታቢሊቲ አካባቢያዊ መረጋጋትን ተመልክቶ ኮላቦሬሽን ወይም ደግሞ ትብብር የሚያስፈልግበትን ሁኔታም እንደመከሩት ተሰምቷል። ኦስማን ሳሌህ እንግዲህ አትኩረው በዛ ላይ የተናገሩት ነገር አሁን ለእኛ፣ እኛ ለምንለው ሁሌም ደጋግመን ለምናውራው ነገር በጣም ትልቅ ምርታ ሰጪ እንደሆነ ተነግረዋል። እንግዲህ በዛ ላይ አጠንክረው እንደተናገሩት ኤርትራ ኢዝ ሬዲ ቱ ኢንጌጅ ን ሚኒንግፉል ዲስከሽን በሚል አስቀምጠውታል። ትርጉም በሚሰጥ ውይይት ኤርትራ ለመወያየት ዝግጁ መሆኗንም ጨምሮ በዚህ ላይ እንደተገለጸ ሰምተናል። እንግዲህ ይሄም ምንድነው ሲገልጹት ምናሉ ዊዝ ሪስፔክት ናሽናል ሶቨሬኒቲ በሚልም ገልጸውታል። ብሔራዊ ማንነታችንን ወይም ደግሞ ደህንነታችንን እንዲሁም ደግሞ ሀገራዊ ሉዓላዊነታችንን በጠበቀ መልኩ የሚለውን ሀሳባቸውን እዛ ላይ እንዳስቀመጡ ሰምተናል። ከዛ ውጭ እንግዲህ ኮመን ኢንተረስት ብለው ገልጸውታል። የጋራ ፍላጎት በሚል የጋራ ፍላጎታችን ላይ አትኩረን መስራት እንችላለን በሚል ማለት ነው። ከዛ ውጭ በምስራቅ አፍሪካ ጉዳይ ላይ በናይል ባዚን ላይም ጭምር ማለት ነው። በአባይ ተፋሰሶች ላይ ያለውንም ጭምር ተመልክቶ እንዲሁም በቀይ ባህር ላይ ባለው ጉዳይ ላይ ለማውራት ዝግጁ ነን የሚለውን ሀሳብ ኤርትራ እንግዲህ በተለያየ መልኩ በኤርትራ ወሳኝ የሚባሉ ሚዲያዎች ላይ ሁሉ ተላልፏል። ይሄን ጉዳይ በተመለከተ እየሰማነው ነገር በጣም የሚያበረታታ እንደሆነ ለመናገር ወይም ለማሳወቅ ያስፈልጋል፣ ምክንያቱም ሀገራት በዚህ ደረጃ ላይ እየተባሉ ሊቀጥሉ አይችሉም። በጋራ ሰርተው በጋራ ሊለወጡ የሚችሉባቸው ነገሮች ወደ መነጋገር መምጣት በጣም ትልቅ የሆነ እምርታ ሊፈጥር እንደሚችል እናያለን። በተለያዩ መልኩ ሚዲያዎቹ ሲናገሩ ይሄንን በተመለከተ ያሉ ሚቹዋል አንደርስታንዲንጎች ወይም የጋራ ጥቅም በሚሉት ነገር ላይ ኤርትራ ለማውራት ኤርትራስ readiness to engage in a meaningful discussion that respect national sovereignty while exploring ኤሪያስ ኦፍ ኮመን ኢንተረስት ፓርቲኩላርሊ ኢን ሆርን ኦፍ አፍሪካ ናይል ባዚን ኤንድ ሬድ ሲ የሚለው ንግግር ትልቅ ነገር ሊሰመርበት እንደሚገባ ማወቅ ያስፈልጋል። እንደምናውቀው እንግዲህ በኢትዮጵያና በኤርትራ መካከል በተለይም ደግሞ የቀይ ባህርን ተመልክቶ ኢትዮጵያ በቀይ ባህር ላይ አክሰስ እንዲኖራት የጋራ ጥቅም እንዲኖር ለማድረግ የረጅም ጊዜ ፍላጎት አላት። በዚህ ዙሪያ ላይ ከኢትዮጵያ የቀረበ ለኤርትራ ከኤርትራ የቀረበ ለኢትዮጵያ መኖር ሳይገባው ነገር ግን በዚህ ዙሪያ ላይ ሳይስማሙ መቅረት በራሱ ምን ያህል የዲፕሎማቲክ ክራይሲስ እንደሆነ ማየት ይቻላል። ይህን ነገር ማስተካከል የሚቻልበት ትልቁ ነገር መነጋገርና መወያየት ሊሆነ እንደሚችል በግልጽ ይታያል። እዚህ የሚታየው የሁሉ ህዝብ የተሸከመች ሀገር ኢትዮጵያ የባህር በር የላትም እና በዛ ዙሪያ ላይ ጠንካራ ነገር ጠንካራ አቋም መያዝ የትውልድ ጉዳይ ይሆናል። በዚህኛውም ትውልድ ይሁን በቀጣዩ ትውልድ ኢትዮጵያ ይህን ማሳካቱ አይቀርም። በዚህ ሁኔታ ላይ ግን በመነጋገር መሄድ በጣም ትልቅ አቅም ይፈጥራል። በተለይም ደግሞ ለኤርትራ ኢኮኖሚ፣ ለኢትዮጵያ ኢኮኖሚ ደጋፊ የሆኑ ነገሮች ሊኖሩ ይገባል። ተባብረው ሊሰሩ ይገባሉ። እነዚህ ሁለት ሀገሮች እውነት ለመናገር በጋራ መስራት በጣም ብዙ ለውጥ ሊያመጣ የሚችልበትን አቅም በብዙ መልኩ ታይቷል። ስለዚህ በዚህ ዙሪያ ላይ ሳላህ የሰጡትን ሀሳብ ተመልክቶ የሚሰማችው ነገር ካለ ከስር በኮመንት ላይ ብታስቀምጡ ደስ ይለኛል። ወደሌላኛው መረጃ ለለፍ ኢራንን ይመለከታል። እንግዲህ ዜናዎች እየተናገሩ ያሉት ኢራናውያን ምናልባትም በጣም ጠንካራ የሚባል የኢኮኖሚ ማዕቀብ ወይም የኢኮኖሚ ምት ሊመቱ የሚችሉበት የተባበሩት መንግስታት ስናፓክ ሳንክሽን አለ። ከዚህ ቀደም የነበረው ነገር መልሶ የመቀስቀስ አይነት ነው። ስድስት የተባበሩት መንግስታት ሴክስ ዩኤን ሬዞሉሽንስ አገኒስት ኢራን በሚል ነው የተነገረው። ይህም ደግሞ ምናልባትም በምዕራባውያን ላይ ኢራንና ሩሲያ ላይ መሰረት ያደረገ ነገር እንዳለበት የሚያሳይ ምት እንደሆነ እየተነገረ ይገኛል። በዚህም የተነሳ እንግዲህ ሩሲያ ኢራንን የማገዝ ነገር ከውስጥ ለውስጥ እየተሰማ ይገኛል። በተለይ እስራኤል በማንኛውም ሰዓት ላይ በኢራን ላይ መልሳት ጥቃት ልትፈጽም የሚችልበት ነገር እየተነገረ ይገኛል። እንደገናም ደግሞ ኢራንም በዚህ ዙሪያ ላይ ዝግጅት ማድረግ እንዳለባት በተለይም ከ ሩሲያ የተሰማ ነገር እንዳለ ይታወቃል። እንደሚታወቀው ከምዕራባውያኑ ዋነኞቹ ሰዎች በቴህራን ላይ የሚደረገው ይሄ ማዕቀብ ከዚህ ቀደም በሩሲያና በቻይና ተቃውሞ የገጠመው እንደነበረ ይታወቃል። ነገር ግን ሳንክሽኑ ወይም ደግሞ የማዕቀቡ አውቶማቲካሊ ነው እሁድ ዕለት የተለቀቀው እንዲታወቅ ማለት ነው። ምክንያቱም የአውሮፓውያን ፈራሚዎች የ2015 ኒውክሌር ዴል የሚባል አለ። በ2015 በኢራን ላይ ተደርጎ የነበረ እንዲወሰን ተደርጎ የነበረ ማለት ነው። ይህን እስናፕ ባክ አድርገውታል ማለትም ተመልሰው ቆሞ ወይም ደግሞ የዛን ጊዜ ሳይፈረም ቆይቶ የነበረውን ነገር በተመለከተ መልሰው እንደገና ቀስቅሰውታል። ይህን ጉዳይ በጣም አስደንጋጭ ነገር ነው በኢራን ላይ የሆነው። ይሄም እንግዲህ የጦር መሳሪያ ኤምባርጎን ይመለከታል። የጦር መሳሪያ ማዕቀብ ላይ አሴቶችን ፍሪዝ የማድረግ ወይም ደግሞ በጣም ከፍተኛ የሆነ በሌሎች ሀገራት ላይ ኢራን ያላትን አሴቶች የማቀዝቀዝ የማቆም እንደገና ደግሞ የጉዞ እገዳ የኒኩሌር የሚሳኤል እንደገናም ደግሞ የባንክ ሳንክሽኖች ማዕቀቦች ነው ልጨምሮ በኢራን ላይ እንግዲህ እሁድ እለት እንደ ቦምብ ነው የተለቀቀባት። ይሄም እንግዲህ በሁሉም ሴክተሮች ላይ በተለይ በኢራን ኢኮኖሚ ላይ ከፍተኛ ውድመት ሊያመጣ እንደሚችል እየተነገረ ይገኛል። 90 ሚሊየን ህዝብ ነው የያዘችው ኢራን። እንደሚታወቀው እንግዲህ በሚቀጥሉት ወራትና ጊዜያቶች ላይ በዚህ አስደንጋጭ ማዕቀብ የተነሳ ኢራን ከፍተኛ የሆነ ድንጋጤ ውስጥ ገብታለች። እንደሚታወቀው ከሩሲያ ጋር ምዕራባውያኑ ሊገቡ ሊያሰቡበት ጦርነት እንዳለ ነው እየተነገረ ያለው። አሜሪካም ጄኔራሎቿን ከየቦታው ላይ ወደ 800 የሚጠጉ የጦር መኮንኖቿን ከየስፍራው ስብስባ ስትጠራና ስትመክር፣ ቀጥሎ አውሮፓዎቹ ሊገቡ የተዘጋጁበት ጦርነት እንዳለ በግልጽ እየታየ ይገኛል። ይህም በተመለከተ የሶስተኛው የዓለም ጦርነት በማንኛውም ሰዓት ላይ ሊቀሰቀስ እንደሚችል ዝግጅት እያረጉ እንደሆነም ምዕራባውያኖቹ በግልጽ እየተነገረ ነው ለዚህ ዝግጅታቸው አንዱ ዝግጅት ደግሞ ኢራን ትመለከታል። ኢራን ይመለከታል። ኢራን በሶስት በዚህ ጦርነት ላይ በግንባር በእርግጠኝነት በሩሲያ ጋር አብራ የምትሰለፍ ሀገር መሆኗን ያውቃሉ። በዚህም የተነሳ አስቀድመው እንግዲህ ሳይቀድም ህቅደመው የሚል አይነት ይመስላል። በኢራን ላይ አስደንጋጭ የሆኑ እነዚህን ማዕቀቦች እሁድ እለት አሽጎድጉደውባታል። በምዕራባውያን ዘንድ ላይ የተደረገው የተሰላ ነው። እንደ ቀደም ቢዬ እንደነገርኳችሁ ሩሲያና ቻይና በዚህ ጉዳይ ላይ ስምምነት አልነበራቸውም። ስለዚህ ያንን እንግዲህ ስናፕ አርገውታል ማለት ነው። የኢራን ተርብላንት ሪጂናል ሲችዌሽን እንደሚታወቀው በአካባቢ ላይ ያለው ጉዳይ ተመልክቶ በእስራኤልና በአሜሪካ ጋር የገባችበት የነበረው የ12 ቀናት ጦርነት በጁን ወር ላይ ከአንድ ሺ ሰዎች በላይ ገድሎ እንግዲህ በቢሊየን የሚቆጠሩ ዶላሮችን አውድሞ ያለፈ ጦርነት ነው። ይህም በተመለከተ እንግዲህ አንዳንድ ኢራናውያን ብቻም አይደሉም፣ የዓለም መንግስታትም በጣም ከፍተኛ የሆነ ዝግጅት እየተደረገ እንዳለ ይታወቃል። ይሄም ዝግጅት ውስጥ ለውስጥ የሚደረግ በዚህ ማዕቀብ የተነሳ ሊፈጠር የሚችለው ነገር ወደ ጦርነት ሊቀየር እንደሚችል የሚያሳይ ነው። ምናልባትም አሁን በእስራኤል እና በኢራን መካከል ጦርነቱ በማንኛውም ሰዓት ሊቀሰቀስ እንደሚችል እየተነገረ ነው ያለው። ኢራን ኢስራኤል ኦን ሃይ አለርት አዝ ዩኤን ስናፓክ ሳንክሽን ሲት ኢራን በሚል እየተነገረ ይገኛል። እንግዲህ ከዚህ ጋር ተያይዞ ዜናው እንደሚናገረው እስራኤል በከፍተኛ የሆነ ንቃት ላይ ነው ያለችው፣ ወታደራዊ ንቃት ላይ ነው ያለችው። ምክንያቱም የተባበሩት መንግስታት አሁን በተለይ ከሩሲያ ጋር የገቡበትን ምዕራባውያን የገቡበትን ስጣ ገባ ሊያስተካክል የሚችል ማዕቀብ በኢራን ላይ በመጣላቸው የተነሳ ኢራን ደግማ የኒውክሌር አክቲቪቲ ወይም የኒክሌር ተግባሮቿን ተመልሳ ልትገባበት እንደምትችል እየተነገረ ይገኛል። በዚህም የተነሳ እስራኤል ኦን ሃይ አለርት እንደሆነች እየተነገረ ነው። እስራኤል ሴኪዩሪቲ ኦፊሻስ ቶ ውትሌት ኢራንስ ፎሎዊንግ ደ ሙቭ በሚል ተነግረዋል ማለት ነው። በተባበሩት መንግስታት እንቅስቃሴ የተነሳ ወይም ተባበሩት መንግስታት ይህን በማድረጉ የተነሳ እንግዲህ በጣም ብዙ ሚስካልኩሌሽን ሊፈጠር ይችላል። የበቀል እርምጃዎች ሊቀጥሉ ይችላሉ። እንግዲህ ኢራንም የአቶሚክ የማብላላት ስራዋን እንደገና ልጀምር ትችላለች። ይሄም ነገር እንግዲህ በከፍተኛ ደረጃ ጦርነትን መልሶ ሊቀሰቅስ ይችላል ተብሎ እየተነገረ ነው። ኢራን ዝ ስቲል ፓወር በሚል የእስራኤል ኦፊሻልስ አሁንም ቢሆን ስጋት የሚሰማን ሀገር ናት ኢራን በማለት በግልጽ እየተናገሩ ይገኛሉ። ስለዚህ በዚህ ዜናዎች ላይ እንደምታዩት ምናልባት እንግዲህ ይሄ ለአስር ዓመታት ቀዝቅዞ የነበረውን የኒክሌር ዲልን በተመለከተ እንግዲህ መልሰው ሪኢምፖዝ አድርገውታል። ይሄ በጣም በጣም የሚያስደነግጥ ነገር እንደሆነ እየተነገረ ነው። ጦርነቱን በማንኛውም ሰዓት ላይ በእስራኤልና በኢራን መካከል ይቀሰቅስ ይችላል። እዚህ የታይም ኦፍ እስራኤል እንደሚለው ኢራን ስላምስ ኢሌጋል ኢምፖዚሽን ኦፍ ዩኤን ኒኩሊር ሳንክሽን አርጂስ ካንትሪንስ ኖት ቱ ኮምፕላይ በማለት እየተነገረ ይገኛል። እንግዲህ በከፍተኛ ደረጃ ላይ